የዘንድሮ ትንሣኤ በዓልን ምክንያት በማድረግ በሃዋሳ ከተማ ለሚገኙ ቁጥራቸው 200 ለሚሆነው አቅመ ደካሞች አረጋውያንና አካል ጉዳተኞች የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ማዕድ ማጋራት መርሃ ግብር አከናውነዋል። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት እርስ በርስ የመደጋገፍ ባህላችን ዛሬ የተጀመረ ሳይሆን ጥንትም ያለ ስለመሆኑ ተናግረዋል። በተለይ ከለውጡ መንግሥት ወዲህ ይህ በጎ ተግባር እየተጠናከረ ስለመምጣቱም ገልጸዋል። ከለውጡ ወዲህ የነበረው ባህላችን ገልብተው ከፍ ያለበትና ሰው ተኮር በሆነ መልኩ መረዳዳት የተጀመረበት አሁን ባህል እየሆነ እየመጣ ያለበት ሁኔታ አለ። በዚህ ምክንያት ይሄ ከዚህ በፊትም የምናረገው አሁንም ባህል አድርገን የቀጣል ነው። እንደ መንግስት አቅሙ ያላቸው ባለሀብቶችንም በማስተባበር አርአያነት ያለውን ስራ በመስራት አቅም ለሌላቸው የፋሲካ በዓልም ምክንያት በማድረግ ሁሉም ተደስተው እንዲያልፉ የማገዝ ስራ ነው እየሰራ ያለ ነው የክልሉ መንግስት ይህንን መልካም ስራ የሚሰራበት ምክንያት ለማህበረሰቡ ምሳሌ በመሆን ሁሉም የመረዳዳትና አብሮ የመኖር እሴቱን አጠናክሮ እንዲቀጥል በማለም ስለመሆኑም አቶ ደስታ ተናግረዋል ራሱን አስችሎ የሚያግዝ እንዲተጋገዝ በዚህ መልኩ እንኳ መስጠት ቢያቅተው ከደስታው ተካፋይ ለማድረግ በእለት ውለት ተጠራርተው እየተረዳዱ አብሮ የመብላትና አብሮ የመደሰት ሁኔታ እንዲቀጥል ማንኛውም ዜጋ በዚህ ሌላው ሲደሰት እሱ ደግሞ አዝኖ እንዳያልፍ ሰብአዊነት ተሰምቶን ሁላችንም ተደስተን ማለት የምንችልበት ስራ ማህበረሰቡ የራሱ ስራ አድርጎ እንዲሰራ ለማነሳሳት ነው የተሰራው ስራ መልካም ነው። የክልሉን ነዋሪ የኑሮ ደረጃ ለማሻሻል እንደ ሲዳማ ክልል የቤተሰብ ብልጽግናን ለማረጋገጥ ጅምር ተግባራት መኖራቸውን ያነሱት ርዕሰ መስተዳድሩ ስራው የሚፈለገው ደረጃ ላይ እንዲደርስ ባለሀብቱም ሆነ የእምነት ተቋማት የድርሻቸውን ሊወጡ ይገባል ብለዋል። ድህነትን ለመዋጋት የሚያስችል እያንዳንዱ ቤተሰብ ታሳቢና ተሳታፊ በማድረግ ከድህነት የሚወጣበት አግባብ ላይ አተኩሮ ለመስራት የጀማመር ናቸው ስራዎች አሉ። የቤተሰብ ብልጽግና ፓኬጆችን ቀርጸን እያንዳንዱ ቤተሰብ ምን እንደሚመስል በማየት ቤተሰብ ሲባል ጎዳና ላይ ያለውን ጨምሮ እያንዳንዱ ቤተሰብ ጤና ያለው ጤናውን መሰረት ያደረገ የሚጎሉት ድጋፎች በመለየት ድጋፍ ማድረግ ከተቻለ ለራሱ የሚያስፈልገውን ሀብት ራሱ የሚያመርትበትና የሚያዘጋጅበት ከእንዲህ አይነት ድጋፍ ከሚፈልግበት ወጥቶ ራሱን ችሎ የሚኖርበት በሂደት ለሌለውም የሚደርስበት የሚተርፍበት ሁኔታ ተግባራዊ ለማድረግ ስራዎች እየሰራን ነው። ይሁንና አሁን ጅምር ጊዜ ስለሆነ ለውጥ መጥቷል ብሎ መውሰድ ስለማይቻል አሁን ባለው ሁኔታ ሁሉም ኢትዮጵያውያን ሁሉም የክልላችን ነዋሪዎች አቅም ያላቸው ባለጸጋዎች ባለጸጋነታቸው ሊያረጋግጥ የሚችል ስራ ሊሰሩ ይገባል። የትንሳኤ በዓልን ምክንያት በማድረግ ድጋፍ የተደረገላቸው አካላት በበኩላቸው የክልሉ መንግስት በዓልን በደስታ እንዲያሳልፉ በማሰብ ላደረገላቸው በጎ ተግባር ምስጋናቸውን አቅርበዋል። በጣም ደስታ ነው የተሰማኝ። ወደር የሌለው ደስታ ነው የተሰማኝ። አለኝ የሚል ወገን አለኝ የሚል ነገር ነው የተሰማኝ እና እኔ በጣም እጅግ በጣም ደስ ብሎኛል በጣም ነው ደስ ያለኝ። ከጎረቤቶቼ ጋር እኩሎኛ ይኖራለን። እኩሎኛ ዳቦዬንም ደፍቼ ይኸው በጌንም አርጄ ጎረቤቶችንም ጠርቼ ቡና ፍቼ እኩሎኛ እንድንውል አድርጎኛል። ከዚህ በፊት እንደዚህ አይነት ነገር የለም እና አሁን ነው ያየሁትና ደስ ነው ያለኝ። በጣም ደስ ብሎኛል። እናንተም ያው እኛ አቅም ደካሞች በመሆናቅ መጠን እናንተም ባሉ በደስታ አሳልፉ። የምን እነሱ ያደረጉልን ድጋፍ እጅገርጌ ነው ማመሰግን። ርዕሰ መስተዳድሩ ለአቅመ ደካሞቹ ያደረጉት ማዕድ ማጋራት ዱቄት፣ የምግብ ዘይትና ፍየልን ያካተተ ሲሆን ለመላው የክርስትና እምነት ተከታዮችም የእንኳን አደረሳችሁ መልእክትን አስተላልፈዋል።